እሷ የሁላችን መመኪያ ናት። ሊቁ ቅዱስ ኤፍሬም በማክሰኞ ውዳሴ ማርያሙ ላይ የመመኪያችን ዘውድ ይላታል። የሁላችን መመኪያ እሷ ናት። የሐዘንተኞች መመኪያ ናት። በእሷ እንጽናናለን። ድንግል ማርያም ሐዘንን ታውቀዋለች። ያላባት የወለደችው አንድ ልጇ በቀራንዮ ላይ ተሰቅሎ እጆቹና እግሮቹን በችንካር ሲቸነከሩ፣ ጎኑ በጦር ሲወጋ፣ ደሙ እንደ ጎርፍ ሲፈስ እያየች ታዝን ነበረ። ካይኖቿ እንባ ይወርዱ ነበረ። ልቧ ባዘን እሳት ይቀጣጠል ይነድ ነበረ። ልቧ ባዘን ጦር ተወቅቶ ነበረ። የሐዘን ሰይፍ በልቧ አልፎ ነበር። ድንግል ማርያም የሐዘንተኞች መመኪያ ናት አለ። ይሄን ብቻ አይደለም፣ የደናግል መመኪያ ናት፣ እሷ በድንግልና ጸንታ ኖራለችና። መቤታችን ቅድስት ድንግል ማርያም ከመፀነሷ በፊት ድንግል፣ በጸነሰች ጊዜ ድንግል፣ ከጸነሰች በኋላ ድንግል ናት። ይሄን ብቻ አይደለም ድንግል ማርያም ከመውለዷ በፊት ድንግል፣ ከወለደች በኋላ ድንግል፣ በወለደች ጊዜ ድንግል፣ ድንግል ማርያም ወትረ ድንግል በድንግልና ጸንታ የኖረች ናትና የደናግል መመኪያ ናት። ይህም ብቻ አይደለም፣ የተሰደዱ ሰዎች መመኪያቸው ናት። እመቤታችን ቅድስት ድንግል ማርያም ገና በ15 ዓመቷ አምላክን ኢየሱስ ክርስቶስን ይዛ ባለም ምሉዕ የሆነውን ክርስቶስን ይዛ ተሰዳለችና። ይህም ብቻ አይደለም፣ የተራቡ ሰዎች ጭምር መመኪያቸው ናት። ስሟን ጠርተው ይጠግባሉና፣ ይህን ብቻ አይደለም። እሷ ራሷ የሚበለውን እውነተኛ የህይወት መብልና መጠጥ ክርስቶስን ይዛ በግብጽ በረሃ የሚበላ የሚጠጣ ለምን አለችና፣ የተራቡ ሰዎች መመኪያ ናት። ድንግል ማርያም የሁላችን መመኪያ፣ የነቢያት ትንቢታቸው ናት ነቢይ ናትና፣ የሐዋርያት ሞገሰ ስብከታቸው፣ ድንግል ማርያም የሁላችን መመኪያ ናትና በረከቱ